አብርሃም ተደገመ አሸብር ተደገመ። አሸብር በህግ አምላክ አብርሃም በህግ አምላክ አንተ እንጂ ለልጅ አይደለም ስም ያወጣሁለት ማለት ነው። ለማንኛውም ፊትህ ስለደገምከው እጅግ በጣም ደስ ብሎኛል ማለት ነው። ሩታዬ፣ አብሪሽ ወንድሜ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ፣ እልልልልል እንኳንም በሰላም ወልዳ ልጃችሁን ለመታቀፍ አበቃችሁ ነው የምለው ማለት ነው። እጅግ በጣም ደስ ብሎኛል። አኒሻ ምን ብላለች? ቀለምዬ አብርሽ ያዳምጥሻል፣ አሸብር ተደገመ ብሎ ተናገራለችኝ ማለት ነው። እኔ ራሱ ስሰማው በሳቅ ነው የሞትኩት ማለት ነው ግን ጋሽ አልቅበትዬ ጋሽ አሸብርዬ ማለት ነው እንደው ስሞትል ቤት ስታደምጥ ምን አለበት ቀለምዬ በርቺ ብለ ኮመንት ብታስቀምጥልኝ እንደ ሼር ብታረግልኝ የምንነበረበት ለማንኛውም ዛሬ እጅግ በጣም ደስ ብሎኛል ቤተሰብ ስሜ እየጸደቀ ይገኛል ማለት ነው እናንተ የስንቱን ስም አውጥቼ ጸድቆልኛል ማለት ነው ዛሬ ሩታና የአብርሽንም ደስታ ሳይሆን የኔም ደስታ ነው ቤተሰብ ላይክ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እዚህ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ቆደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ አብርሃም እኮ ጉድ ያደረገኝ አብርሃም ጉድ ያደረገኝ ማለት ነው። ለካ በየቀኑ ቤት እየመጣ ያደምጠኛል ማለት ነው። ስም ያወጣውን ለስም ለልጅ አላሸጋገረብኝም። በህግ አምላክ አብርሃም፣ በህግ አምላክ እኔ ጋሻ ያልቅበት ወይም ደግሞ ጋሻ አሸብር ብዬ ስም ያወጣሁልህ ላንተ ነው እንጂ ለልጅህ አይደለም። ደግሞ እኮ ምን እንዳለ ታውቃላችሁ? ቤተሰብ እኔ እኮ ይገረመኝ። አሁን በደንብ አድርጌ ልጁ ሳየውና ሳጠነው ነገረ ስራውን በሙሉ የእኔ ነው ብሎ እርፍ። በህግ አምላክ እንዳንጠማ እንዳይሆንበት ቤብዬ ማለት ነው። እንደ ሩታዬ እርግጥ ያለ ነው የሚሆነው ማለት ነው። ለዋንኛው ደስታዬ ወላይ ነው ምላችሁ፣ ወደር የለውም ማለት ነው። ትላንትና ደስታዬ ለመግለጽ አልቻልኩኝም። በጣም በስራ ቢዚ ሆኜ ነበር ማለት ነው ቪዲዮ ያልሰራሁኝ። ማታ ቪዲዮቸውን ሲለቁ ማለት ነው እንኳን ደስ አላችሁ። አብርሽና ዛሬ አሸብር አለልህም አብርሃም ማለት ነው። ምክንያቱም በደስታ ቀን እውነቴ ነው የምልህ፣ ሌላ ስም አልሰጥህም ማለት ነው። አብርሃም ሩታዬ እህቴ፣ የኔ እንቁ፣ የኔ ነብር፣ የኔ አትበገር ማለት ነው። እንኳን ለዚህ ክብር አበቀሽ፣ እንኳን ደስ አለሽ። እንኳንም በሰላም ልጅሽን ወልደሽ ለማቀፍ ለመሳም የእናትነት ስሜትን እንኳን አየሽው። የእኔ ውድ፣ የእውነት እኔ ትላንትናም ተናገር ያለው ሆስፒታል ገብታለች ሲሉ አዳር እስከ ሌሊት 11 ሰዓት ድረስ አልተኛውን ነበረ። ኮሚኒቲያቸውን እየጠበቁ ማለት ነው። ታውቃላቸው አንድ ሰው ከልባቸው ስትወዱት ወላሂ ነው ሙላችሁ ይሁን የሚሰማቸው ስሜት አለ። እንደ ቤተሰብ ነው። አሁን ምን ቆጥራት ሩታ ማለት ነው እንደ እህታችን ማለት ነው። እውነት እህታችን ናት፣ ምርጥታችን ማለት ነው። አላህ ይጠብቃት ባለችበት ማለት ነው። ልጃችሁንም አላህ ያሳድግላችሁ፣ አገር የሚገዛ በእምነቱ ጠንካራ እናት አባቱን የሚንከባከብ ሰው የሚያከብር ልጅ ያድርግላችሁ ነው የምለው፣ ማለት ነው። እጅግ በጣም ደስ ብሎኛል። እንግዲህ አብርሃም እኔን ተደገመ እኔን ይመስላል እያለ ነበረ። ራስህን የመሰለ ስለደገምክ እጅግ በጣም ደስ ብሎናል፣ አብርሃም ማለት ነው። እንዲሁም የሩታ አድናቂዎች፣ የሩታ እህቶች፣ የማትቀየሩ የማትለወጡ እናንተንም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እናንተ አንሻዬ ቀለምዬ አብርሃም መቶ አልባቱ ያደምጥሻል። አሸብር ተደገመ ብሏል። አላለችኝም አይንሻ የኔ ውድኔ ራሱ አይቼው በሳቅ ነው ፍርስ ያልኩት ማለት ነው። እና እውነት በዚህ አጋጣሚ አብርሃም ማለት ነው እንደ መታ አሸብር ብቻ ይዘህ ከምትሄድ ማለት ነው እንዶ ምን አለበት፣ የአገሬ ልጅ የጎረቤቴ ልጅ ቀለምዬ በርቺ ብለህ ሼር አድርገህልኝ። እንዳውም አድርሱለት፣ ቤተሰብ አድርሱለት፣ አድርሱለት። ይሄን እንትኔ ሼር እያደረጋችሁ አድርሱለት። መቼም ቪዲዮዬ ልካችሁለት ነው እኔ ቤት የመጣው ማለት ነው። አሁንም ገብቶ ኮመንት እንዲያስቀምጥልኝና ዩቲዩብ የሼር አድርጎ ሰላሳ ሺ እንዲያስገባኝ ሼር አድርጎለት። እንዲ ምርጥ ስም እኮን ያወጣሁለት ማለት ነው። አያልቅበት አሸብር። እውነቴን ነው የምላቸው፣ ብዙዎቹ ስማውጥቼ የላቸው ጸድቆላቸዋል ማለት ነው። ለምሳሌ ሐይሜ ማለት ነው። ሐይሜ ቅመሟ ብዬ ያወጣሁላት እኔ ነኝ። እንትን ማናት ፍቅር ማለት ነው። ፈንዲሻ ብዬ ስም አወጣሁለት። ፈንዲሻ ፋሚሊ ተብሎ እስከዛሬ ድረስ ስሟ ተሰይሟል ማለት ነው። ሶ ሼር አድርጉ እንዴ። ስም አውጥቼ በባዶ የምገባው ለምንድን ነው? ብሩኬ ቀብራራው ብዬ አወጣሁለት። ቀብራራው ተባለ። እናንተ እንደ ሼር አድርጉልኝ። ስማችሁ ብቻ በባዶ ሰይሜ ዝም ብዬ ፌመስ ሳልሆን ዝም ብዬ ሳልታወቅ ስሜ ብቻ መታወቅ የለበትም። እውነቴን ነው የምላችሁ። ፍት ላይ ቀለሟ እያላችሁ ኮመንት ጻፉልኝ። ቤተሰብ ተባበሩኝ። እውነቴን ነው እነዚህ ቱበሮችን በሼር ሊያደርጉልኝ ይገባቸል ማለት ነው። በተለይ በተለይ አብርሃም ምርጥ ስም እኮ ነው። ስራህ ነው የሰጠው ማለት ነው። አሸብር አያልቅብህ። እውነቴን ነው። እያሸበርከን የሁለት ዓመት በሙሉ እያሸበርከን ትገኛለህ ማለት ነው። ለማንኛውም እውነት ዛሬ ስድብ የለም ወፍ የለም ማለት ነው። ምክንያቱም ደስታ ስለሆነ ማለት ነው። ምናልባት አሸብር እያልኩ ደግሞ ያስቀየምኩ ነገር ካለ በዚህ አጋጣሚ በደስታ ቀን የልጅ አባት የወንድ ልጅ አባት በሆንክበት ቀን ይቅርታ ጠይቃለሁ ወንድሜ ማለት ነው። ምናልባት ያው ስለምታናድደኝ ብዙ ነገር ልናገር እችላለሁ ማለት ነው። እና ይቅርታ አብርሃም፣ ካስከፋው ማለት ነው። ግን ማሸበር ከቀጠል ከአሁንም ማሸበር ምንም አይቀየርም ማለት ነው ነገር ግን ለአንተ እንጂ እኔ ለልጅህ አሸብር ብዬ ስም አላወጣሁለትም እን አሸብር ተደገመ አለ እኮ አሸብር ተደገመ እንደ ራስህን የመሰለ ፊቱ ምኑ ምኑ ራሱን የመሰለ ከደገም እንዳንተማ ቤ ብዬ እንዳሸብረል እን ዛሬ አንዱ ነገር ያመጣል ለንዱ ነገር እንደዛ ሊሆን አይችልም ማለት ነው። ለማንኛውም እንኳን ደስ አላችሁ በድጋሚ ማለት ነው። እጅግ በጣም ደስ ብሎኛል ሩታዬና አብርሽዬ። እንግዲህ እሑድ ዕለት ነው አይደለም ትናንትና፣ አይደለም ከትላንት ወደ ነውል የልጅ እናት ሆነዋል ማለት ነው። የልጅ አባት፣ የልጅ እናት ስለሆናችሁ ለዚህ ክብር ስለበቃችሁ እጅግ በጣም ደስ ብሎኛል ማለት ነው። በየሀገራቱ በየአረብ ሀገራቱ ያላችሁ እህቶቼ፣ ወንድሞቼ እናንተም ለዚህ ክብር ያብቃችሁ። የእውነት እናትነት እኮ በጣም ነው ደስ የሚለው ማለት ነው። ያው ስሜቱ ለሚያውቀው ያውቀዋል ማለት ነው። የእናትነትን ክብር ማለት ነው እና የዚህ ወግ ስለበቃሽ ልሩታዬ እንኳን ደስ አለሽ የኔ ውድ እህት ማለት ነው። አላ ይጠብቅሽ። አሁንም በሽልም ውጪ ነው አይደለም የሚባለው? አዎ በሽልም ውጪ ነው የሚባለው ከዚህ በኋላ ማለት ነው። በሽልም ውጪ ልነ ልጃችንን ጎረምሰ ሆኖ እንደምናየው ምንም ጥርጥር የለም ማለት ነው። ደግሞ እኮ ጮጮው ምን ያክለል ይላል ጋሽ አልቅበት ማለት ነው። ወናንተ ቶቶ ይቅርታ ጋሽ አልቅበት፣ በዚህ ቀንማ ጋሽ አሸብር ጋሽ አልቅበት አይባልም። ቀለሟ ቀስ እያልሽ እና አብርሃም እንደ ጎረምሳ ሆኖ የሚወለድ ነበር እንደ መሰለ ጎረምሳ ሆኖ የሚወለድ እትዋኩ በሂደት ነው፣ ቀስ በቀስ ነው አለችው ማለት ነው። አንተም አባዬ ሲወልዱ እንደዚህ ነበርክ፣ ትንሽዬ እያልክ እያልክ እያልክ አድገህ አድገህ ነው ዛሬ እኛን ለማሸበር የበቃኸው ማለት ነው። እንደዚህ ነው፣ በሂደት ነው እንጂ በአንዴ ጎረምሳ ሆኖ አይደለም። እውነት በጣም ነው ያሳቀኝ ማለት ነው። አብርሃም እኮ አይቀልድ አይሰክስ። ሲቀልድ እና ሲሰክስ እኮ እስከ ጥግ ድረስ ነው። ምጥ በያዛት ሰዓት ደግሞ ቀበቶ አልፈታውኝም ቀበቶ አላሰርኩ ነበር ሲል ሩታዬ፣ የምን ነው ቁምጣ አታስወልቁትም ነበር? አይሩጠል ናት የምን ነው ባልሽን እዛ እንትን ሆስፒታል ላይ ራኮቱ ልታስቆሚው ነበር። እንዴት ቀበቶ ሳታርክ ትሄዳለህ አንተ? ቀበቶ ፍታ በሚባልበት ቀን ማለት ነው። አይ አብርሃም ማለት እንደዚህ ተደስታችሁ ስቃችሁ ስላየዋችሁ እጅግ በጣም ደስ ብሎኛል። እንግዲህ ሳቃችሁ ደስታችሁን አላህ እስከ መጨረሻ ያድርግላችሁ ነው የምለው። ያችሁን አላህ ያሳድግላችሁ። እንኳን ደስ አላችሁ ወዳጆችዬ፣ የነሱ ወዳጅ አድናቂ ለሆናችሁ ለእናንተንም እንኳን ደስ አላችሁ። አላዬ ለዚህ ክብር ያብቃችሁ ወንዱንም፣ ሴቱንም ሁላችሁንም ማለት ነው። የእውነት መመረጥ መታደል ነው። እናት መሆን አባት መሆን መታደል መመረጥ ነው ማለት ነው። እናንተንም አላህ መርጧችሁ አላህ ልጅ ይስጣችሁ ነው የምለው ማለት ነው። በተረፈ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አሁንም ሼር እያደረጋችሁ አብርሃን ጋር አድርሱልኝ። ይሄ ዩቲዩብ ሰላሳ ሺህ ሊያስገባኝ ይፈልጋለሁ። ሼር አድርጎ ማለት ነው። ስሜን ወስዶ በባዶ ሜዳ መቅረት የለም ማለት ነው። አሸብር ስላልኩ ማለት ነው። ስሜ ስለወሰድክ ቀጥ ብለህ ሼር ልታደርግልኝ ልታበረታታኝ እፈልጋለሁ ማለት ነው። በተረፈ ባይ